ዘመናዊ ቴሌኮሙኒኬሽን ከመምጣቱ ከረዥም ጊዜ በፊት ኢትዮጵያ አስፈላጊ መልእክቶችን ለማስተላለፍ በጥንታዊ ዘዴዎች ላይ ጥገኛ ነበረች። የኢትዮጵያ ከበሮች በሸለቆዎች ያስተጋቡ ነበር፣ ማስጠንቀቂያዎችንና የጦርነት ጥሪዎችን አስተላልፈዋል። ይህ የአድዋን ታሪካዊ ድል በተቀዳጀንበት ወሳኝ ወቅት ሀገርን ከወራሪ ለመመከት ለማነሳሳት የረዳን ቴክኖሎጂ ነበር። አድዋ እንግዲህ የአፍሪካውያን የነጻነት ምልክት፣ የነጻነት ተምሳሌ፣ ትልቅ የኢትዮጵያን ኩራት የሆነ ድል ነውና ስለ እሱ ነው በደንብ በሰፊው የምናወራው ዛሬ። እስቲ አድዋን ወደ ዝርዝር ጉዳዮች ከመግባት በፊት፣ በአጭር ቃል ገለጻው ብለህ እንዴት መግለጽ ትችላለህ? ደስ የምልኝ ሬመን ጆናስ አገላለጽ አለ። የዓለምን ታሪክ በጭንቅላቱ ያቆመ ድል ነው ብሎታል። ያ ማለት ነው ከዚያ በፊት የነበረው አስተሳሰብ የነበረው አመለካከት የአፍሪካን አርሚ የአውሮፓውያንን ሰራዊት ያሸንፋል የሚል ህልምም ሀሳብም አልነበርም። ለዛ ነው በጭንቅላቱ ያቆመው ድል ብሎ ያስቀመጠው፣ እና እኔም በዛ ስማማል በአድዋ ጊዜ ሀገር ወዳድ ኢትዮጵያውያን የጦር መሪዎች ከተለያዩ ሀገሪቱ አቅጣጫዎች ተሰብስበው ለድሉ የተመሙበት ሂደት በምን አይነት ኮሚኒኬሽን የታገዘ ነበር? ያኔ በእኛ ጊዜ የነበረው አንዱ ነጋሪት ጋዜ ነጋሪት ነው። ነጋሪት ተጎሰመ። ይሄ ሲምቦሊክ ነው። እዛች ጋ ያለችው ነጋሪት አድዋ ይዞ ሄደዋል። ሰው ነጋሪት አድዋ እሄዳለች። የኢትዮጵያ ህግም አሁን ሲወጣ የነጋሪት ጋዜጣ የሚባልበት ከዚህ ጋር ተያያዥነት አለ። ያኔ እንግዲህ ነጋሪት ክተት ስታወጅ ነጋሪት ይመታል። እያንዳንዱ ሰው ይዞ በየመንደሩ እየመታ ነው የሚሄደው። የአድዋ ድል ራሱ ትልቅ ስለሆነ ያንን ድል ለማስመዝገብ የሄድንባቸው መንገዳት ሁል ጊዜ ትኩረት አንሰጣቸው። አሁን ኮሚኒኬሽን አንዱ ነው። እንዴት ሰው ከሉ ባቦር ካረር ያልተሳተፈበት ሰፈር መንደር የለም። አድዋ የሁሉም ኢትዮጵያዊ ስንል ከጫፍ እስከ ጫፍ እንደዛ ነው። ያ ኮሚኒኬሽኑ ፑር ደካማ በነበረበት ጊዜ በዛ መልኩ ነው የመጣው። እንግዲህ ነጋሪ ትልቁን ሚና ይጫወታል። በአድዋ ዘመቻ ወቅት ዘመናዊ የኮሚኒኬሽን ስርዓት ገና በጅምር ላይ የነበረበት ዘመን ነው። ነገስታት አዋጆችን ያውጃሉ። አዋጁ ደግሞ ለሕብረተሰቡ ነጋሪት እየተጎሰመ አዋጁ ይነገራል። አዋጁንም ሌሎች ከነገስታት ስር ያሉት እየተቀባበሉ በየአካባቢያቸው አዋጁን እያስነገሩ ይሄዳል። ኢትዮጵያ ከጣሊያኖች ጋር በ1881 ዓመተ ምህረት የውጫሌን ውል በወሎ ጠቅላይ ግዛት ውጫሌ ከተማ ንጉሱና ጣሊያኖች ተፈራርመው ነበር። ይህ ውል ደግሞ ጣሊያን ሀገር በንጉሳቸው ራቲፋይ ወይም መጽደቅ ነበረበት እና ይህን ውል ሲጸድቅ በጣሊያኖች ዊትነስ ወይም ታዛቢ ሆነው ለመመልከት የኢትዮጵያ የልኡካን ቡድን ወደ ጣሊያን መጓዝ ነበረበት። ያን የልኡካን ቡድን የመሩት የሀረሩ ገዢ ራስ መኮንን ወልደ ሚካኤል ነበሩ ከዛ ተልኳቸው ሲመለሱ አንድ ነገር ይዘው ነው የመጡ ስልክ የምንለውን የመጀመሪያውን ቀፎ ይዘው ተመለሱ በ1882 ዓ ም የቴሌኮም አገልግሎት ኢትዮጵያን የምታዋወቅ ጉዞውን የጀመረው እንደ አገራችን ዘመን ቀመር በ1886 ነበር ወቅቱ ከሐረር ከተማ ወደ መዲናችን አዲስ አበባ 407 ኪሎ ሜትር የሚሸፍን የቴሌፎንና የቴሌግራፍ መስመር የተዘረጋበት ነበር። ከዚህ በኋላ በነበሩት ጥቂት ዓመታት ከመዲናችን በሁሉም አቅጣጫዎች የመገናኛ መስመሮች እየተስፋፉ በመሄዳቸው የኢትዮጵያ ዋና ዋና ከተሞች በኦፕሬተሮች አማካኝነት የቴሌፎን መገናኛ አገልግሎት ተጠቃሚ መሆን ችለዋል። ጦርነት ግስጋሴው ጀምሮ እስከ ድሉ ድረስ ያለው ሂደት በምን አይነት ኮሚዩኒኬሽን ቢታጀብ ነው? ይህን የመሰለ የአፍሪካውያን ኩራት የሆነ ድል መመዝገብ የቻለው እንግዲህ በፈረስ ወይ በደብዳቤ ወይ በቃል የሚደረግ ኮሚኒኬሽን ነው። ሌላው የሞደርን የኮሚኒኬሽን ሲስተሙን አልነበረን። ያው የጣሊያን ሰራዊት ከሮም እስከ አስመራ ቴሌግራፍ ነበረው እና በዛ ሂደት ውስጥ ያን ያህል ኮኦርዲኔሽን፣ ሶፊስቲኬትድ የሆነ ኮኦርዲኔሽን ሰራዊቱ ከጫፍ እስከ ጫፍ አገናኝቶ ኮሚኒኬት አድርጎ ለዛ ድል ማብቃት እንደ ራሱን የቻለ ትልቅ ኢሹ ነው። ኮንሰፕት ነው፣ ጽንሰ ሐሳብ። ስቴቪኒን የሚባል የቴክኒክ ባለሙያ ነበር፣ ፈረንሳዊ ዜጋ። ያ ሰው ተጠርቶ ንጉሱ፣ እባክህን ይሄ ስልክ እንዲናገር አድርግልኝ፣ ለውቀው ምን እንደሆነ ብለው ጠየቁት። ስቴቪኒም ከንጉሱ ቤተ መንግስት ከእልፍኛቸው እስከ እቃ ግምጃ ቤቱ ድረስ እንቁላል ቤት እየተባለ ይጠራ የነበረው ግብዣ ቤት ድረስ በአጭር ርቀት ገመድ ዘርግቶ ለመጀመሪያ ጊዜ ስልኩ እንዲሰራ አደረገው። ስለዚህ የስልክ አጀማመር ታሪካችን ከአድዋ ታሪክ ጋር በተለይም ደግሞ ለአድዋ ጦርነት ምክንያት ከሆነው የውጫሌ ውል ስምምነት ጋር የተገናኘ ነው። የስልክ አገልግሎቱን በቤተ መንግስት ካስጀመሩ በኋላ በአንዳንድ መኳንንቶችን ቤት ስልኩ መግባት ጀምሮ ነበር። ከእርሳቸው ቀጥሎ ለምሳሌ አፈነጉስ ነሲቡ የሚባሉት የፍትህ ሚኒስትር የነበሩት ሰው ቤት ስልክ ገባ። ከዛ በኋላ ግን ስልኩን ወደ ተለያዩ የሀገሪቱ አካባቢዎች እንዲዘረጋ ፈለጉ። ውጭ ሀገር ከሚልኳቸው መኳንንቶች፣ ሌሎች ኢትዮጵያውያን፣ ለዲፕሎማሲ ስራ የሚመጡ የውጭ ሀገር ዜጎች፣ ጎብኚዎች ነጋዴዎች ይሰሙ ነበር። ስልክ ስለሚባለው ነገር፣ ፖስታ ስለሚባለው፣ በአለም ላይ ስላለው ሁኔታ፣ ባቡር ስለሚባለው ነገር ብዙ ታሪክ ይሰሙ ስለነበር በጣም አምቢሽስ ስለነበሩ ይህ ነገር እንዲጠናላቸው ፈለጉና ይሄን ስራ እነዚህን ሶስት ተቋማትም ፖስታን፣ ቴሌኮሙኒኬሽን እና ባቡርን ለማስጀመር እንዲያጠናላቸው ሰው ፈለጉ። ሚሽኑ አንደኛ ኢትዮጵያ የዓለም ፖስታ ማህበር አባል እንድትሆን ውክልና ደብዳቤና ማመልከቻ ነው የሰጡት። አባል እንዲሆኑ የፈለጉበት ዋና ምክንያት ምኒልክ ምንድን ነው ከአርቲክል 17 ኦፍ ውጫሌ ትሪቲ ከዚህ ከውጫሌ ውል 17ተኛው አንቀጽ እሱን ውጪ ኢትዮጵያ ራሷን ችላ ከማንኛውም ሀገር ጋር በቀጥታ መገናኘት የምትችል ሀገር መሆኗንም ጭምር ለማሳየት ነው ጋዜጠኛና ደራሲ ጳውሎስ ኞኞ ጸሐፌ ትእዛዝ ገብረ ስላሴን ጠቅሶ አጤ ምኒሊክ በተሰኘ መጽሐፉ እንደከተበው በኢትዮጵያ በስልክ መነጋገር የተጀመረው እንደ አገራችን የዘመን ቀመር በ1892 ነበር ነገር ግን ይህ የመጀመሪያው የክፍለ ሀገር ስልክ ከአዲስ አበባ ሀረር ድረስ የተዘረጋበት ዘመን ነው እንጂ ከዚያ በፊት በአዲስ አበባ ስልክ ገብቶ ነበር ይላል ደራሲው በመጽሐፉ እዚህ የአድዋ መታሰቢያ ሙዚየም ውስጥ ኢትዮ ቴሌኮም ኤክስፔሪንስ ሴንተር ከፍቷል። እዚህ ኤክስፔሪንስ ሴንተር ውስጥ ደግሞ የመጀመሪያው ምዕራፍ የምንመለከተው የቴሌኮም አገልግሎት መቼና እንዴት ተጀመረ የሚለውን በሂደቱ ውስጥ በ131 ዓመቱ ምን አይነት ለውጦችን አሳየ ወይም ተከሰቱ የሚለውን በጨረፍታ ለመመልከት ያህል የመጀመሪያው የስልክ ታሪክ ውጫሌ ውል ጋር በጣም የተገናኘ እንደሆነ ነግረሽ ነበር። ያ ያልኩሽ የስልክ ቀፎ እንግዲህ ራስ መኮንን ጣሊያን ሀገር ከሄዱ በኋላ ይዘውት የተመለሱት የመጀመሪያው የስልክ ቀፎ ተብሎ የሚታሰበው ይሄ ነው። እንግዲህ በጣም በጣም አስደናቂ የሚባል ነበር። እንግዲህ እንዳሁኑ አይነት አይደለም አገልግሎቱ። መናገሪያው የተለያየ ቦታ ነው መናገሪያው። እዚህ የምታዩ ይሄ ከላይ ያለው ነው ማዳመጫው፣ ደግሞ እጀታው ላይ የተሰካው ነው። በዚህ ያዳምጣሉ፣ ፊት ለፊት ይናገራሉ። ግድግዳ ላይ ነው የሚሰቀለው። በጎን የምታያት ማሽከርከሪያ ወይም ማኑቬላ አለች። ማኑቬላዋን በማሽከርከር ኃይል ወይም ባትሪ ፓወር ለቀፎው ይሰጣል። አዘሴም ታይም ደግሞ ሁለተኛው ፓርቲ ለሚደወልለት ሰው ጥሪም ያስተላልፋል ማለት ነው። አድዋ በዚህ ሳይ ሳንድ ካስት ነው አድዋ ነው ይሄ ይሄ አድዋ፣ ላንድስኬፑ ይሄን ይመስላል። የኢትዮጵያ መከላከያ ሰራዊት ጂኦ ስፔሻል ዲፓርትመንት ነው የሰራው የሚያሳየው የኢትዮጵያ ሰራዊት አሳፋፈሩ እዚ ጋ ነው። የጣሊያን ሰራዊት ደግሞ እዛ ጥሾ ጋ ነው ማዶ። እንግዲህ እዚ ጋ ንጉሥ ተክለ ሃይማኖት የንጉሱ የኢምፔሪያል ጋርድ መሪ፣ ወደ ፊታውራሪ ገበየሁ እዛ የጦር መሪዎች ይዘዋል። በግራ በኩል ትልቁ የትግራይ ጦር የመሩት ራስ አሉላና ራስ መንገሻ በዛ በኩል ይዘዋል። እና ጦርነቱ እንግዲህ ሲጀመር የአልበርቶኒ ብርጌድ መጥቶ በመድፍ ሲጀምር የአድዋን ተራራ እንዳለ ነው ያንቀጠቀጠው። ያው የእኛ ሰራዊትም በዚህ አካባቢ ጦርነቱ ሲጀመር ወደዚህ አካባቢ ወደ እንዳክዳ ነምረት አካባቢ ነው ትልቁ ጦርነት የተደረገው። በወቅቱ የነበረውን የኮሚኒኬሽን ቱሎችን በደንብ የተጠቀሙበት ድል ነበር። በደንብ ተጠቅሙበታል። ያለውን ደግሞ የኮሚኒኬሽን ችግር ለመሸፈን ወይ ጋፑን ለመዝጋት ቀድሞውኑ ተዘጋጅተዋል። አስተላለፉ ራሱ ኢዚ ነው ያደረገው የነዛ ኮሚኒኬሽን ደግሞ በተለይ ከተለ የነሱ የኮሚኒኬሽን ላይን ሄዶ ይቆርጡ ነው ይቆርጡ ነበር። ቀድሞ ራስ አጎት እና ራስ ስባት ወደ አዎ የነሱን ሄዶ መስመር ስንት ይቆርጦባቸው የትግራይ ሴቶችን እንትን እያሉ ይቆርጣሉና፣ ትልቁ ስራ እንደውም ያንን ኮሚኒኬሽን እና ሎጂስቲክ ላይን መጠበቅ ነበር ለነሱ። ከአራት አስርት ዓመታት በኋላ የኢጣሊያ ወራሪ ኃይል በአድዋ ድል የከሸፈውን የኢትዮጵያን ቅኝ የመግዛት ህልም አንግቦ የሀገራችንን ዋና ዋና ስፍራዎች የያዘ አብዛኛውን የኢትዮጵያን የመገናኛ መስመሮችም አወደመ። በዚያ ሁለተኛ የጣሊያ ወረራ ወቅት የቴሌኮሙኒኬሽን አገልግሎት ለነፃነት ትግል ወሳኝ ሚና ተጫውተዋል። ቀዳማዊ ኃይለሥላሴ የሬዲዮ መገናኛን ተጠቅመው ዓለም አቀፍ ድጋፍ ለማግኘት ለዓለም ማህበረሰብ መልእክት ማስተላለፍ ችለዋል። በቴሌኮሙኒኬሽን ወይም በመገናኛው ዘርፍ ምን ይዞ መጣ ያድዋ አይደል፣ የሚለውን ጦርነቱን በሁለት መንገድ ነው ያደረገችው ብዬ ነው ማስበው፣ ቅድመ አድዋና አድዋ። ቅድመ አድዋ ምለው ለምንድን ነው? ለዋናው የአድዋ ጦርነት ፕሪቴክስት ወይም ምክንያት የሆነው የውጫሌ ውል ከሆነ የውጫሌን ውል ደግሞ ለመሻር ወይም የውጫሌ ውል የማይገድባት መሆኗን ኢትዮጵያ ያስመሰከረችው ፖስታን በመጀመር ቴሌፎን እና ቴሌግራፍን በማስጀመር እንዲሁም የባቡር ሀዲድ ለመዘርጋት ጥረት በማድረግ ነው ያስጀመረችው። ስለዚህ የመጀመሪያው ጦርነት የተካሄደው ከአድዋ በፊት ነው ብዬ ነው ማስበው፣ የመሰረት ማት ወይም የልማት ጦርነት ያደረገችው ሀገሪቱ። ያ ተሳክቶላታል። ከጦርነት ባሻገር ግን የዲፕሎማሲ ስኬት ወይም ድል ነው ይዞ ይመጣ። ይህን ተከትሎ ደግሞ የኮሚኒኬሽን ስርዓቱ ወይም የኮሚኒኬሽን አገልግሎቱ የፖስታ፣ የስልክ፣ የባቡር መገናኛዎች መጀመሪያ ከታሰቡት በበለጠ ፍጥነት እንዲስፋፉ ነው እድል ይፈጠራል። በ1889 ጥቅምት 17 የተፈረመው የአዲስ አበባ ሰላም ስምምነት ደግሞ በኮሚኒኬሽኑ ዘርፍ ትልቅ እድል ነው የፈጠረው። በተለይም በቴሌኮሚኒኬሽን ጣሊያኖች ልክ በጦርካሳ ስም ከምጽዋ ተነስቶ በአስመራ በኩል አልፎ ከዛ ቁልቁል ወደ ደቡብ ትግራይን አልፎ አዲስ አበባ ድረስ የሚዘልቅ የ800 ኪሎ ሜትር ርቀት ያለው የስልክና ቴሌግራፍ አገልግሎት በነፃ ነው ይዘረጉልን። በዲፕሎማሲው መበለጣቸውን ሲያውቁ ሌላ የመገናኛ አገልግሎት ሁለተኛ ቻናል ኢትዮጵያ እንዲኖራት አደረጉ። ስልክ መስመሩ ከተዘረጋ በኋላ አገልግሎቱ ከመጀመሩ ትንሽ አስቀድሞ ንጉሱ ከአዲስ አበባ ከነበረው ሌላኛው የጣሊያን አምባሳደር ጋር በመስማማት በአፍሪካ ታሪክ የመጀመሪያ የሚባለውን የቴሌግራፍ ኦፕሬተሮች ማሰልጠኛ ትምህርት ቤት ከፍተው ነበር። ይህ ማሰልጠኛ ትምህርት ቤት ደግሞ ለሀገራችን የቴሌኮሙኒኬሽን እድገት በጣም እጅግ በጣም ከፍተኛ ሚና ተጫውቷል። እንግዲህ በዘመኑ የነበረው የኮሚኒኬሽን ስርዓት ቴሌግራፍ የሚተላለፍ የነበረው በሞርስ ኮድ አማካኝነት ነበር። ያ ሞርስ ኮድ ደግሞ የሚሰራው በላቲን ፊደሎች ነበር። ኢትዮጵያውያን ላቲን ፊደሎችን አናቅም። ስለዚህ ምንድን ነው ያደረጉት? በላቲን ፊደል ያለውን የሞርስ ኮድ ወደ አማርኛ ድምጸት ፊደሎችን በመቀየር በራሳችን ቋንቋ ቴሌግራፍ ማስተላለፍ ነው የተቻለው። ይሄ ጣሊያኖችን ራሳቸው አሰልጣኞችንና ሌሎች ኦፕሬተሮችን በጣም ሰርፕራይዝ አድርጓቸዋል። ከዘመናት በፊት የጀመረው የመሰረተ ልማት ዝርጋታ ብዙ ጣውረዶችን አልፎ ዛሬ ላይ ደርሰናል። የሀገራችን የቴሌኮሙኒኬሽን አገልግሎት ጉዞ በየዘመናቱ የተወለዱ ቴክኖሎጂዎችን ለተጠቃሚዎቹ እያስተዋወቀ ከዓለም ፍጥነት ጋር የሚያደርገው ሩጫ ቀጥለዋል። መሸነፍ ባህሪያችን አይደለምና ዘመን የደረሰበትን ከአይን ጥቅሻ የፈጠነውን ፋይፍጂ ለሀገራችን ኢትዮጵያ ያበርክተናል። በአንዲት ቀጭን ሽቦ የተጀመረው ኢትዮጵያውያንን የማስተሳሰር ረዥም ጉዟችን ዘመናትን በስኬት ተሻግሮ ዛሬ በየቤታችን ብቻ ሳይሆን በየኪሳችን ገብቶ ሚሊዮኖችን ሀሎ ሀሎ ሃሎ እያባባለን ይገኛል ሃሎ ሃሎ ሃሎ በድል ገባን ሰላም እንዴት ናችሁ ዮሐንስ ገርማ እባላለሁ ዛሬ በዘመንና በቴክኖሎጂ ፕሮግራማችን ላይ ህይወታችንን በተለያየ መልክ የሚያቀድልን ቴክኖሎጂ ዘርፍ ላይ ያሉ የስልክ አፕሊኬሽኖች ሆኑ ድረ ገጾች እነዚህን ሁሉ እዚህ ፕሮግራማችን ላይ እናያቸዋለን አብሯችን ቆዩ በዛሬ ፕሮግራማችን ላይ የምንነጋገረው የዘመኑን ሩጫ ነው። በዚህ ዘመን አሁን በተለያየ መልክ ህይወት በጣም ሊያባወርጠን ይችላል እና አሁን በዚህ ፕሮግራማችን ላይ የምናየው ሶስት ቱሎች የእኛን ህይወት በተለያየ መልክ ኦርጋናይዝ እንዲያደርግልን፣ ዴድላይኖች፣ ሚቲንጎች ወይም ጎላችን ወይም ፕላናችን በተለያየ መልክ አቺቭ እንድናደርገው ይጠቅመናል እነዚህ ሶስት ቱሎች ጥቅማቸው አንድ በዌብም በድረገጽ ልናገኘው እንችላለን፣ ወይም የስልክ አፕሊኬሽኖች አሉ። ከዛም በተጨማሪ እነዚህ ሶስት ቱሎች በፐርሰናል ወይም በወርክ ወይም ሃይብሪድ ብዬ ከፋፍዬ አስቀምጫቸዋለሁ። ስለዚህ ለፐርሰናል ጎሎች ለምትፈልጉት አንዱን መጠቀም እንችላላችሁ፣ ለስራም ከሆነ ወይም ሁለቱን አንድ ላይ የሚያካትት ቱሎች እዚህ ፕሮግራማችን ላይ አሳያችኋለሁ። የመጀመሪያው ቱል የምንነጋገረው ለፐርሰናል ዩዝ ነው። ብዙዎቻችን ፐርሰናል ጎል ምንጽፈው ወረቀት ላይ ስቲኪ ኖትስ፣ መኝታ ቤታችን ግድግዳችን ላይ ልንጽፍ እንችላለን። ግን እነዚህ ዴይሊ የሆኑ ታስኮች ካሏችሁ እና ሁሌ እሱ ላይ ፎሎአፕ ማድረግ በምትፈልጉበት ሰዓት ይሄኛውን ቱል ሬኮሜንድ አደርካቸኋለ። የቱሉ ስም ታይም ስትራይፕ ይባላል። ይህንን አፕሊኬሽን ወይም ድረገጽ ጥቅሙ ከሌሎቹ የማየው ዴሊ ታስኮቻችንን ፐርፌክትሊ ኦርጋናይዝ አድርጎ ያስቀምጥልናል። ግን እነዚህም ዴሊ ታስኮች ከእጅ ወዳፍ ሁሌ ሊደጋገሙ በሚችሉበት ሰዓት ታይም ስትራይፕ የሚጠቅመው የሎንግ ተርም ጎሎች ልታስቀምጡበት ትችላላችሁ። ይህም ማለት አንድ ትልቅ ላይፍ ታይም ጎል ካላችሁ የ አስር ዓመት ወይም የ20 ዓመት ወይም ከሱ እዛ ላይ ታይም ስትራይፕ ላይ መጻፍ ትችላላችሁ። ከዛ ተነስታችሁ ደግሞ ቀስ በቀስ የአስር ዓመቱን ጎላችሁን የአምስት ዓመታችሁ ጎል እያለ እየወረደ ወደ ዴይሊ ታስካችሁ መሄድ ይችላላችሁ። ያኔ ያ ጎላችሁ ሁሌ ማሳካት የምትፈልጉት ሁሌ እዛ ፊት ለፊታችሁ፣ ኖቲፊኬሽን የሰጣችሁ ኮምፕሊትድ ሆነ እንዳልሆነ ፕሮግረሳችሁንም እዛ ትራክ ማድረግ ትችላላችሁ በዚህ ቱል የሁለተኛው ቱል ለወርክ በጣም ፕራይመሪሊ ኬተርድ ነው ብዬ የማስብበት ምክንያት ኤአይ ወይም አርቲፊሻል ኢንቴሊጀንስ ኢንቴግሬትድ ነው ሲስተምስ። የዚህ ቱል ስም ቱስ ይባላል። ይህም እንደ ሌሎቹም ዌብድ ቤስድ በድረገጽም አለ፣ በስልካችሁም አፕሊኬሽኑ ማወረድ ይችላላችሁ። ይህ ቱል ካወረዳችሁት በኋላ ቱዱሊስታችሁን በካላንደር በስነስርዓት አድርጎ ያስቀምጥላቸዋል። በስራ ላይ እንዴት ይሄ ኤአይ ይጠቅማል ብላችሁ ከጠየቃችሁ እነዚህን ፕሮጀክቶች እዛው ላይ ስትጽፉት ሊስቶች እንዴት ቱዱ ሊስታችሁን እንዳለ እዛ ላይ ስትጽፉት ኤአይውን ተጠቅማችሁ አናላይዝ አድርጎላችሁ እንዴት ይሄን ቱዱ ሊስት ወይም ፕሮጀክታችሁን ኢፌክቲቭሊ በተሻለ መልክ ይሄንን ታስክ እንዴት መጨረስ እንዳለባችሁ እንዳለ ዝርዝሩን ያስቀምጥላችኋል። የመጨረሻው ቱል እዚህ ፕሮግራም ላይ ማሳየት የምፈልገው ሄፕታቤዝ ይባላል። ሄፕታቤዝ ከመጀመሪያዎቹ ሁለት ብዙ ፊቸሮች አሉትና ለፐርሰናልና ለወርክ በጣም መጠቀም የምችሉት ቱል ሊሆን ይችላል። ሄፕታቤዝ ዋናው ከነዛ ሁለት ለየት የሚያደርገው በተለይ ቪዥዋሊ በጣም መማበን ኖታችሁን በቪዥዋል መልክ ማየት የምትፈልጉ ካለ ሄፕታቤዝ በዚህ መልክ ይጠቅማቸዋል። ስለዚህ የተለያዩ ኢሜጆች ካሏችሁ ስኬቾች ካላችሁ እነዚህን በማይንድ ማፓችሁ ላይ ቪዲዮ ላይ እንደምትመለከቱት ማስቀመጥ ትችላላችሁ። ተጨማሪ ሄፕታቤስ አፕሊኬሽን ውስጥ ሳትወጡ እዛው ኦንላይን ሰርች ማድረግ ይችላላችሁ፣ የምትፈልጉትን ኢንፎርሜሽን ማለት ነው። እና ሄፕታቤዝ ከኖትም ኦርጋናይዜሽንም ላይ ከዛም ቪዥዋሊ በጣም ኦርጋናይዝ በምትፈልጉበት ሰዓት ሄፕታቤዝን ሬኮሜንድ አደርጋችኋለሁ። በዚህ ዘመን በምንኖርበት ጊዜ እንደዚህ አይነት ቱሎች በተለያየ መልክ ህይወታችን ሊያቀል ይችላል። ጎላችንን፣ ታስካችንን እዛው በቀንም ሆነም በአስር አመት ዓመት የላይፍ ታይም ጎላችን አቺቭ እንድናደርግ ያግዘናል። ከዛም በተጨማሪ አሁን አርቲፊሻል ኢንተሊጀንስ በተለያየ መልክ ቱላችን ውስጥ ላይፋችን ውስጥ እየገባ ስለሆነ እነዚህን በመጠቀም የእናንተን ራዕይ ማሳካት ይችላላችሁ።